ይ ተረፈ ሰዓቱን ቀድሰህና ባርከ ትሰጠን ዘንድ እንዲህ በማለት ቅዱስ የሆነ ስምህን በጋራ እንጠራለን። በዓለም የምንኖር ክፉ ሰውን እሽታ ያሸንፈዋል። እውነት የምላችሁ አይመስላችሁ፣ ዛሬ በእግዚአብሔር ፊት ነው የቆማችሁ። እና እግዚአብሔር ወላዲት አምላክ ስጦታችሁን ያብዛልን፣ ወላዲት አምላክ ትስጥልን። በእድሜ በሀብት በትሩፋት ሁሉ ከዚህ በላይ አግኝታችሁ እግዚአብሔርን እንድታስደስቱት ቅዱስ ፈቃዱ ይሆንልን። ሰላም! ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ እጅግ በጣም ሰላም ነን። ያው ከካሜራማን ጋር እግዚአብሔር ይመስገን። ውድ ቤተሰቦቼ እንኳን ለቅዱስ ሚካኤል አመታዊ ክብረ በዓል በሰላም አደረሳችሁ፣ አደረሰን፣ አሜን። እንግዲህ ውድ ቤተሰቦቻችን ማለት በጣም ደስ ብሎኛል በእናንተ እውነት ለመናገር እንግዲህ በጣም ሰፖርት እያደረጋችሁ እየደገፋችሁኝ እንድሰራ እያበረታታችሁኝ ነው እና እንዲውም ዛሬ ደግሞ ለመቶ ሰላሳ የሚሆን ትእዛዝ አለኝ እና ወደዛ ለምነት ነው ወገቤ ቅንጥስ ብላ ጉዳይ ሰዎች በነገራችን ላይ ሰው ባለው ነገር ነው ስለዛ ላይ በንጽህና ነው የሚሰራው ነገር ግን ሰፊ ክችን የለኝም የተመቻቸ ነገር ስለሌለኝ ሳሎን ላይ እንደዚህ ሶፋ ማል ምናምን ሳቀርብ ቅር እንዳይላችሁ እንግዲህ ምንም ማድረግ አልችልም ነገሮች እስከምስተካከሉልኝ ወደፊት ጽድት ባለ መንገድ እመጣለሁ እናንተ ስታበረታቱኝ በደንብ ያለውን ነገር ይሄን ይሄን እያላችሁን አስተያየት ስትሰጡኝ፣ እንዲሁም ደግሞ ስታዙኝ፣ ስታበረታቱኝ እውነት ነው የምላችሁ የባህላዊ ምግብ ቤት ነው ቅሬ እና ብዙ የሚያበረታቱኝ እህቶች ያሉ እግዚአብሔር አክብርልኝ። የእውነት እግዚአብሔር ነው ምላችሁና፣ ይሄ ትእዛዝ የሁለት ሰው ነው። ሁለቱም የምታዋወቁ ሰዎች አይደሉም፣ ለየብቻ ነው ያዘዙኝ። ስለዚህ እኔ ደግሞ ያው አንዷ ሳብ አምስት ሰው አንዷ የአምሳ ሰው እኔ ደግሞ በአቅሜ የቻልኩትን የአምስትም የአስርም ሰው እየጨመርኩ ሁለትም ሰው ዋጋ አለው እና እየጨመርኩ እንደዛ እናንተ ስታዞኝ እወስዳለሁ ብዬ ነበረ። ያው ጻድቁን ሄው ለየ ብቻ ነው የጋገርኩላችሁ የሁለቱንም፣ እና ወጡን ደግሞ በአንድ ነው የሰራሁት ምንም ችግር የለውም ብዬ ማለት ነው። ውድ ቤተሰቦቼ ስለምታበረታቱኝ እጅግ በጣም አመሰግና። አስተያየት ስጡኝ። በዚህ ካሜራማን ያንተም አስተያየት ስጠኝ። የእውነት መሰግናለን። በነገራችን ላይ በጣም ነው የሚያበረታታኝ። በቀደማ አናዶኝ ተቆጥቼ ነበረ። በዚህ አጋጣሚ እንግዲህ ዛሬ ያው ቅዱስ ሚካኤል ነው። እውነት ለመናገር ለእኔ ቅዱስ ሚካኤል በጣም ባለ ውለታ ነው። ብዙ ነገር በሱ ደጅ አልቅሼ ለሱ ነግር አልፍ ያለኝ እና ለሰው ልጅ ምንም ነገር ከምታውሩ ለሱ አውሩ። የእውነቴን ነው የምላችሁ እና እግዚአብሔር አምላክ የሁላችሁም የልባችሁ መሻት ይፈጽምላችሁ። እጅግ በጣም አመሰግናለሁ ስለምታበረታቱኝ። ጠዋት ሄጄ ተሳልሜ ለሁላችሁም ጸሎት አድርጌ ነው የመጣሁት ያዘዛችሁኝ ወደ <laughs> ስራችን የሰማዕታት የቅርብ ባለመዋሎች በመጀመሪያ እግዚአብሔር ፈቅዶላችሁ እግዚአብሔር ወዶላችሁ በዚህ መልካም ስራ ቦታ በሚሰራበት ቦታ ላይ ተገኝታችሁ እግዚአብሔርን እንድታስታውሱ አባቶችን ጠይቃችሁ እንድትሄዱ የፈቀደላችሁ እንግዶቻችን፣ እንዲሁም በማዕከሉ የምትኖሩ አረጋውያንና አረጋውያት በህያው እግዚአብሔር ስም ፍጹም የሰላምታ ቃል እንደምን ዋላችሁ? እንደምን ዋላችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር ለዚህ ችለት ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስለተደረገልን መልካም ስራ ሁሉ አምላካችን እግዚአብሔርን ህሊናችንን ሰብሰብ አድርገን በጸሎት እንጠይቀው። በስመ

ለማርያም ወስለታ ለወልደ ማርያም ይቀቦማት ተወልዳ ጸሎታ ለማርያም ወስለታ ለመካንን መቄዶንያ ይቀባማ ተወልዳ ጸሎታ ለማርያም ወስለታ ለሀገሪትን ኢትዮጵያ ይቀባማት ተወልዳ በጸሎታ ወባስትብቆታ ወላዲት አምላክ ለቅዱስ ኤፍሬም ለአባ ሕርያቆስ ለበላይሰብ ለአባ ጊዮርጊስ ዘጋስጫ የተለመነች ድል መንሻ ታደርግልን ዘንድ እንለምናሃለን። የሰራዊት ጌታ እግዚአብሔር ሆይ እንዲሁም በሰጡት ስጠታ ሁሉ ተቀበለ አምላካችን እግዚአብሔር ሆይ፣ ለሀገራችን ሰላምን፣ ለህዝባችን ፍቅር አንድነትን አድልልን። የሰራዊት ጌታ እግዚአብሔር ሆይ፣ እንዲሁም ከመላኩ ከቅዱስ ሚካኤል ረድኤት በረከት እንድታሳትፈን እንለምናለን። የሰራዊት ጌታ እግዚአብሔር ሆይ፣ ሰአተ ማልፉን ቀድሰህና ባርከ የሰጠህን። የአባቶቻችን አምላክ ልዑል እግዚአብሔር ሆይ፣ ተረፈ ሰአቱን ቀድሰህና ባርከ ትሰጠን ዘንድ እንዲህ በማለት ቅዱስ የሆነ ስምህን በጋራ እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ስጠን ዛሬ። በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ አድነን እንጂ። መንግስት ያንተ ናትና ኃይል ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንድሻለን፣ በሀሳቤሽ ድንግል ነሽ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ ኑር፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምረት ለምኝልን ኃጢአታችንን ያስተሰሪልን ዘንድ ለዘላለሙ አሜን። ይህ ድግለክሙ ኃጢአተክሙ ዘገበርክሙ እንስክሙ እስከይዜ በው

ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ለሰዎች ታላቂ ሆናችሁ ያደረሳችሁ ወንድሞቻችንና እህቶቻችን በህያው እግዚአብሔር ስም እንዲሁም በረከቱ ናችሁ። ይህንን ፕሮግራም የምትከታተሉ እህት ወንድሞቻችን በህያው እግዚአብሔር ስም ፍጹም የሰላምታ ቃል እንደምን ዋላችሁ፣ እንደምን ዋላችሁ። አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን የአባቶቻችን አምላክ ልውል እግዚአብሔር ስሙ እየተመሰገነ ይሁን። እንግዲህ በእውነት ወፍጡነ ያምን ፈጥኖ የሚያምን የእምነቱ ፍሬ ይደረግለታል። ግድፍ ላዕለ እግዚአብሔር እግዚአብሔር ወውእቱ ይሴስየከ። ህሊናህን አስተሳሰብህን ሁሉ በእግዚአብሔር ላይ ጣልን እሱም ሀሳብህን ይፈጽምልሃል ይላል። ልበ አምላክ ዳዊት የተናገረው ቃል ነው እና የእናንተ እምነት፣ የእናንተ አስተሳሰብ መልካም አድራጎታችሁ ሁሉ በመቄዶንያ ለምንኖር አባቶቻችን እንደደረሰን ሁላችንም ምስክሮች ነን። ከዚህ በላይ ደግሞ በእውነት እንግዲህ ይችን ዕለት ሁላችንም በህይወት ለሚኖሩትም ለሞቱትም ተስፋ ሆና የምትሰጥ ዕለት መሆኗ ይችለት ልዩ ቀን ናት። በህይወት የሚኖረው ባህራን እንግዲህ ይችን ዕለት የሞት ደብዳቤ ተሰጥቶት ከዚህ ዓለም ሀብት ንብረቱን ይወርሰኛል ብሎ ይል የነበረው በጠላት ተነስቶ ዲያብሎስ ባነሳሰው ሐኬት ተነስቶ የባህራንን ህይወት ሊቀጥፍ የነበረ ታላቅ ታሪክ እንዳለው ሁላችሁም ሰምታችኋል በየቤተ ክርስቲያኑ። ነገር ግን የእነሱ ብቻ ሳይሆን እነ ቅዱስ ላሊበላ በዚች እለት አርፈዋል። እንዲሁም ደግሞ እነ ቅዱስ ታፎሚያ በዚች እለት አልፈዋል። ስለዚህ በእውነት ዝክራችሁ የሰጣችሁ ዝክር ያደረጋችሁት አድራጎት ለህያዋኑ እኛ ተመግበንዋል። በሰማይ ዋጋው ደግሞ እግዚአብሔር ያላችሁ ያሁን ባለው በእነዚህ እናቶች ምስክር ናቸው። እኛ ምስክሮች ነን። ከዚህ በላይ እግዚአብሔርን በእውነት ምን የማያስደስተው ነገር አለ? ከዚህ ክርስቶስ ቢሰቀል ቢሞት፣ በመልዕልተ መስቀል ላይ ቢሰቀል፣ ካለም ወደዚህ ዓለም እንዲመጣ የማይታየው እንዲታይ የማይጨበጠው እንዲጨበጥ የማይዳሰስ እንዲዳሰስ ያደረገው ክርስቶስ ምንድን ነው ቢባል፣ የሰው ፍቅርና የሰው ፍቅር ብቻ ነው ሌላ ምንም ምንም ነገር ሌላ። ክርስቶስን ማንስ በእንደ ንዶ በአጭር ቁመት በጠባብ ደረት ተወስኖ እንዲታይ የሚያደርገው ማናለው? ግን ፍቅር አድርጎታል። የማይታየው እንዲታይ የማይጨበጠው እንዲጨበጥ አድርጎታል እና በእውነት ያ ፍቅር ደግሞ በእናንተ ላይ ሆኖ ያ ፍቅር ደግሞ በእናንተ ላይ ወርዶ ያ ፍቅር በእናንተ ላይ ዛሬ ጸንቶ ይኸው ፈልገን የምናገኘውን ፈልገንም እንኳ ያልተሳካውን ህደን ወተን ወርደን እኒህ እናቶች እኒህ አባቶች ፈልገው የማያገኙትን እናንተ ፈልጋችሁ የድሆች መንደር የት አለ ብላችሁ መታችሁ ሰጥታችሁናል። እና ይህ ሁሉ ደግሞ ለምን ሆነ ሲባል ስለ እግዚአብሔር ፍቃድ፣ ስለ እግዚአብሔር ጸጋ። ሌላ ምንም ከንቱ ውዳሴ ቢሆንም እኮ ይህንን ያበላችሁትን ህዝብ ድንኳን ጥላችሁ ባላችሁበት ቦታ ላይ እንደዚሁም በክፉም በሐዘኑም የሚመስላችሁን ሰው ጠርታችሁ ማድረግ ትችሉ ነበር። ኃጢአትም አይደለም፣ ምን ችግር አለው? ይቻላል። ግን ክብሩ ይለያል አድራጎቱ ይለያል። በረከቱ ይለያል። ጸጋው ይለያል። ትሩፋቱ ይለያል እና ስለ ትሩፋት ብላችሁ መታችሁ ይህን ሁሉ አድርጋችኋል እና እግዚአብሔር ስጦታችሁን ይቀበልልን፣ ወላዲት አምላክ ትስጥልን። በእውነት በሩቁ ናችሁ አምናችሁ ይህንን አድራጎት ብናደርግ ቅዱስ ሚካኤል ይቀበልልናል ብላችሁ በእምነት ተሞልታችሁ በእህቶቻችሁና በወንድማችሁ አማካኝነት እናንተም እንኳ ቦታ ቢገድባችሁ እግዚአብሔር ሰዓቱን በሰዓት እንደው ቢያጥራችሁ እህቶቻችሁንና ወንድሞቻችሁን ልካችሁ ይህንን ነገር አድርጋችኋልና እግዚአብሔር ጸጋውን ያብዛልን። ወላዲተ አምላክ ተስጠለን። እናንተም ደግሞ ኦሆ ባህሊ ሁናችሁ በእውነት ኦሆ ባህሊ እሽታ ከሁሉ በላይ ይበልጣል። ከሁሉ በላይ አሁን የእነዚህን ሰዎች ተሩፋት የእነዚህን ሰዎች በረከት እናንተ አብራችሁ ተጋርታችሁታል። እኔ እውነቴን ነው የምላችሁ፣ እንደው ተሽ በላይ ትልቅ ነገር ክርስቶስን የሚያሸንፈው ነገር የለም። ጽድቁንም እንኳንስ ፈጣሪን እንኳንስ መለኮትን እንኳንስ ኢየሱስ ክርስቶስን ይቅርና በዓለም የምንኖር ክፉ ሰውን እሽታ ያሸንፈዋል። እውነት የምላችሁ እሽታ እና እግዚአብሔርን ደግሞ በእሽታችሁ እናንተም አሸንፋችሁታልና በእሽታችሁ እግዚአብሔርን አግኝታችሁታል። በእነዚህ እናቶች ፊት የቆማችሁ እንዳይመስላችሁ ዛሬ በእግዚአብሔር ፊት ነው የቆማችሁና እግዚአብሔር ወላዲተ አምላክ ስጦታችሁን ያብዛልን። ወላዲተ አምላክ ትስጥልን በእድሜ በሀብት በትሩፋት ሁሉ ከዚህ በላይ አግኝታችሁ እግዚአብሔርን እንድታስደስቱት ቅዱስ ፈቃዱ ይሆንልን። እንዲሁ አይደለም፣ የእግዚአብሔር ህንፃዎች ናቸው እና በእውነት እነዚህ ላይ ደግሞ ተጠበባችኋል። እግዚአብሔር ጥበቡን ያብዛልን፣ ወላዲተ አምላክ ትስጥልን። አባታችን ሆይ ብለን ስሙን እንጥረው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ። በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ። መንግስት ያንተ ናትና ሀይ ክብር፣ ምስጋና በዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን፣ ኃጢአታችንን ያስተሰርልን ዘንድ ለዘላለሙ አሜን። ኦ ኢየሱስ ክርስቶስ ሰራይ ኃጢአቴ ወኃጢአተ ሁሉ ህዝብ ቃ የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይስጥልን። የዛሬ ዓመት ያደርስልን።